የሚባል ቅዳሜ ቅዳሜ ቤት አላድርም፣ መውጣት ነው መጠጣት ነው። ይህ እኔ እንጃ፣ ብቻ የሆነ በጣም የሚያስጠላ የሚያስጠላ ይሆናላ። ምለብሰው አለባበስ የተነቀስኩት ንቅሳት ወጣ ያለ ንቅሳት ነው ማለት በቃ ሰውነቴ ላይ ምናምን አለጄ ላይ ምናምን ማረገው፣ ልብስ አጭር ልብስ ካላረኩ፣ ቁምጣ ካላረኩ ጭራሽ የዘነዝኩ አይመስለኝም ነበር በሰዓቱ። እና በጣም በቃ የምታስጠላ ልጅ ሆኜ ነበረ። በዛ ሰዓት እንደዛ ሆኜ እንደዛ ቁምጣ እየለበስኩኝ የሰፈር ሰው እልፍ ስል በቃ ስለኔ ነበረ ርዕስ ሆኖ መወራት የሚጀምር ነበረው ማለት ነው። ደግሞ እንደዚህ ለብሳ ምናምን በቃ አሁንማ ለእናቷም ሊቃ ላይ ዛ ትመጣለች ምናምን እየተባለ ማዘሪም እየተሳቀቀች በእኔ ምናምን ነገር። ብቻ በጣም የሚያስጠላ ነገር ውስጥ ገብቼ በዛ ሁሉ ታይም ጓደኞች አሉ ማለት አንዳንድ ጓደኞች አሉ አብሮኝ የተማሩት ምናምን ነገር ጭራሽ ከኔ ጋር ሰላም ስላቸው ስቆም ራሱ መታየት አይፈልጉም። አብሮኝ ደግሞ እንደዚህ እንደዚህ አይነት ላይፍ ውስጥ ያሉ ደግሞ ምንም አይመስላቸውም። ግን ደግሞ ሰፈር ውስጥ ሙስሊም ጓደኞች ነበሩ ማለት ነው። እገባ ነበር ግቢያቸው ረመዳን ሲሆን ገባለው ቤታቸው ምናምን ነገር። እነሱ ግን እንደዛ ሆኝ እንኳን ያው ረመዳን ሆኖ አፍጥር ሰዓት ላይ ሰው ማለትም ጋሼ ባባ ምናምን ነገር ስለሚመጣ በዛ ሰዓት የሆነ እንደዚህ ተገላልጠሽ እንዳያይ ምናምን ነገር ስለሚሉኝ ይሉኛል እንጂ ይሄ ማግለል፣ ማንቋሸሽ የሚለው አንድም ቀን እንደውም በጣም ነበር የሚያቀርቡኝ የነበሩትኝ። አልሐምዱሊላ በጣም ነው ማመሰገናቸው። ማለት ከዛ በኋላ ነው ይሆናል አይደል በጣም የሆነ የራሴ እምነት ላይ ገብቼ በጣም የሆነ ያለ እንትን የሚባለው ነገር በፊት ላይ ምንም ሳይመስለኝ የማልፈውን ነገር እንከን እየፈለግኩኝ ከራሴ ጋር መሟገት ጀመርኩኝ። ለምን በእነሱ አቅርቦት በእነሱ ማለት ሳበኝ። ይስብሻል አይደል የእነ ሰው ሰፈር ውስጥ ያለ ሰው አብሮሽ ያደገ ሰው አንቺን ለመቅረብ እየሸሸ እነዛ ሰዎች ግን እኔን አቅርበውኝ ጭራሽ፣ ማለትም እምነት ቀይሪም የሚል መገፋፋት የለባቸውም። በቃ አቅርበውኝ ብቻ ቤት እገባለሁኝ እነሱ ጋር ሁላ እኔ ምን ልበልሽ፣ በጣም የሆነ ሰክሪ ሁላ እርቦኝ ገብቼ ምግብ አቅርበውልኝ ያበሉኛል ሁላ ማለት ነው። ማለት ምግብ ይሰጡኛል ልበላለሁ ሁላ ግቢያቸው ገብቼ እና ያ ያ ነገር በጣም እያሳበኝ መጣ። ከዛ እያለ ለምንድን ነው ሙስሊሞች ማለት ሙስሊሞች ይሄ አገር ከሀገር ከምናምን ነገር አምልኮታቸው አይለያይም። ኦርቶዶክስ ላይ ስትመጪ ጥምቀት የሚባለው ነገር እዚህ ሀገር ላይ ብቻ ነው ያለው አዲስ አበባ ላይ ማለት ነው። ይሁን ቱሪስቶች መጥተው ምናምን ነገር እዚህ ይሆናላ እንደ ቱሪስት አዲስ ነገር ነው የተፈጥ ማለት ጥምቀትን የሚያከብሩት እዚህ መጥተው። ለምንድን ነው ሙስሊሞች ግን እኩል የሆነው ማለት አምስት ወቅት ነው የሚሰገደው ሰዓቱ እኩል ታይም ነው። እዚህም ሆንሽ ውጭ ሀገርም ሆንሽ እኩል ነው አመላለካቸው ማለት ነው። ሁሉም ግን ፕሮቴስታንትም ከሆነ ሌላ ሀገር ላይ አመላለኩ የተለየ ነው። ኦርቶዶክስም ሌላ ሀገር ላይ አመላለኩ የተለየ ነው። እሱ ነገር ነበር የመጀመሪያ ጥያቄ ማለት ነው። የኦርቶዶክስ ፊልሞች የዛን ኢሳን በትምህርት ቤት በምንማር ሰዓት ምናምን ኢሳ አለይ ሰላት ነው የሚባለው ብቻ ስለ ኢሳ የተማርኩትኝ ታይም የሆነ ነገር ሊያደርግ ሲል ቀና ብሎ ጸሎት አድርጎ ነው እና ኢሳ ማለት መልእክተኛ ነው የሚለው ነገር ጭንቅላቴ ላይ ገብቶ ነበር። ማለትም ያንን ነገር ማድረግ የሚችል ከሆነ አምላክ ከሆነ ቀና ብሎ መጸለይ፣ የእሱ የበላይ የሆነ አምላክ አለ የሚለው ነገር ነበረ። ከዛ ያው ሁሉንም ነገር በስነ ምግባር ምናምን ሳቡኝ ካልኩሽ በኋላ እቤት ገብቼ እነዛ እነዛን ነገሮች አቆምኩኝ፣ እነዛ ሱሶቹን ምናምን። ከዛ ለምንድን ነው እምነቴን ማላጣራው የሚለው ነገር መጣ። ከዛ በኋላ ለምንድን ነው ኢሳ እንደዚህ ያለው? እስቲ ከእስልምናም እስቲ መጠየቅ ያለብኝን ነገር ልጠይቅ፣ ያልተብረራልኝን ነገር ይሄዳለሁ እነሱ ጋር እንዴት ነው እስልምና እጠይቃቸዋለሁ ለመጨረሻ ጊዜ ግን ወደ እስልምና ይሳበኝ ከነሱ ጋር የማቀው ልጅ ነበረ እና እየሄድን ወዴት እየሄድን እንደሆነ አላውቅም። ገና ክርስቲያን ነበርኩ። እንትን መኪና ገጨው። ከዛ እኔ በጣም ተበሳጮች አለው ደሞ ጸጥ ብሎ ይሄ ይነደዋል እንዴ? ምናምን ነገር ሲያስጠላ ምናምን እንዴት ነው ምናምን እያልኩት ዝም ብሎ ነበር። አልሐምዱሊላ እያለ ነበረው፣ ማለት አልሐምዱሊላ ለኸይር ነው አልሐምዱሊላ እያለ ነበር። እዛ ምንሆነ ነው አንተ፣ መኪና ገጭቶ፣ እኔ አይደለም መኪና ገጭቶ፣ የራሴ የሆነ ነገር እንኳን ሲጠፋብኝ ምን ሲልብኝ፣ እንዴማረር እኔ ነኝ የማውቀው። ታመሰግናለህ አልሐምዱሊላ መኪናው እኮ በሀይለኛው ገጭቶት ቢሆን ኖሮ የሆነ እዴ እጄን ገጭቶኝ እጅግ አይሰራም ብባልስ ኖሮ፣ እግሬንስ ገጭቶኝ መራመድ አችልም ብባልስ ኖሮ፣ ህይወቴስ በዚሁ አልፎ ቢሆን ኖሮ፣ በዚሁ በትንሹ ነገር አላ እንደው ማመስገን አለብኝ። እንች ትንሿ ነገር ሆና ስላለፈ ይሄ ነገር አለኝ ማለት ነው። ከዛ ከዛ በኋላ አልሐምዱሊላ የሚለው ቃል ውስጤ ላይ ነው ማለት ከራሴ ጋር ማመዛዘን ጀመርኩኝ። አንድም ቀን የሆነ ነገር አጋጥሞኝ ተመስገን ብዬ አላቅም እኔ እንደኔ ማለት ነው ተመስገን ብዬ አመስገኝ ጭራሽ አላቅም። ጭራሽ እንዴት አልሐምዱላ አለ የሚለው ነገር ነበር ውስጤ ላይ ገብቶ የነበረው። ከዛ በኋላ ቀጥታ ምንድነው ያረኩትኝ፣ እነሱ ጋር ሄድኩኝ። ማሊክ ዛሬ እንደዚህ እንደዚህ ብሎ ነበረ እና በጣም ነው ውስጤ ላይ የገባው፣ ይሄን አነጋገሩ ምናምን ነገር አልኳቸው። ስለ እስልምና ነግሩኝ፣ ነገር ንገሩኝ፣ ማወቅ ፈልጋለሁ ስለ እስልምና አልኳቸው፣ ስለ እስልምና የተወሰነ ነገር አሉኝ። ከዛ በኋላ አልሐምዱሊላህ አሁን አለሁኝ። እስልምና እስከገባሁ በኋላ ማላቃቸውን ነገር በደንብ እያወቅኩኝ ኢሳ ፈጣሪ አይደለም የሚለው ነገር በጣም በብዙ ነገር ማለት መጽሐፍ ቅዱስ ላይም ባሉ ነገሮች አንድ ነገር ማለት እንትን ይለዋል እኔን የላከኝ እናንተ የማታቁት ግን እውነተኛ አምላክ ነው። ማለትም በቃ ከሱ የበላይ እንዳለ የሚናገር እንትኖች አሉ። ፊልሞች ላይም ሲታይ ያው በብዛት ከስት ውጪ የቤተክርስቲያን ፊልም ምናምን የምታዩ በሲዲ ነው በዛ ሰዓት በምናይ ሰዓት ምናምን ያው መጽሐፍ ቅዱስ ላይ ያለ የሚባለውን ነው። በሲዲ ዶክመንተሪ ተሰርቶ ምንት የሚለው የዛ ሰዓት በማየው ራሱ ከሱ የበላይ አምላክ እንዳለ የሆን ነገር ለማቀድም እንዳልኩ፣ የሆን ነገር ሊያከናውን ሲል ኢሳ ጸሎት አድርጎ የእሱ የበላይ አምላክ ሆ እያለ ጸሎት አድርጎ የእሱ የበላይ እንዳለ እና እስልምና ላይ ደግሞ አላህ አይወልድም አይወለድም እምሳያም የለውም ማለትም አንድ አምላክ እንዳለ እና፣ ለዛ አምላክ ደግሞ እንጃ ብቻ በጣም ከባድ ነው። ወደው ነው ቶሎ ነው አክሰፕት ያደረኩትኝ። አላህ በቃ አላህ ነው አይታይም፣ እና የዓለማት ጌታ ነው የሚለውን ነገር ማለት ነው። ይሳ ላይ ላልሹ ግን ቶሎ ነው እንትን

ያው እስልምና ውስጥ ከገባሁኝ በኋላ ሳልገባም በፊት ያው ስለ እስልምና ነገሩኝ ባልኳቸው ታይም የነገሩኝ ነገር ማለት አላህ አንድ እንደሆነ ቅድም እንዳልኩሽ፣ ነቢያችን ሰለላሁ አለይሂ ወሰለም ደግሞ የአላህ የመጨረሻኛ መልክተኛ እንደሆኑና ለእኛ እሳቸው ባይኖሩ ኖሮ ሰላትን እንደማይኖር ሰላትን ይዘውልን እንደመጡ። እኔ ሰላትን ስሰግድ ወላ ለአዚም ነው እምልሽ የማገኘው እኔ በፊት በፊት ሁሉም ነገር ሶፊ ማለት ሜምበር ቲቪ ላይ ተናግሬ ነበር። ሁሉም ነገር በፊት ላይ ሙስሊሞች የሚያረጉት እያንዳንዱ ነገር ግዴታ እንጂ ውዴታ አይመስለኝም ነበር። ማለት ማረግ አይፈልጉም ግን የእምነቱ ግዴታነት አስገድዷቸው የሚያደረጉ ይመስለኛል። ከሴቶች ሴቶች በጣም የሚጠቁኑ ነበር የሚመስለኝ የነበረው ከሴቶች ስነሳለች ማለት ሰላት ደግሞ በቃ ግዴታ ስለሆነ ወይም ደግሞ ተለቅ ተለቅ ያሉ ሰዎች ብቻ ናቸው የሚሰግዱት ብዬ ነበር የማስበው እስልምና ውስጥ ሳልገባ በፊት። እስልምና ውስጥ ከገባሁኝ በኋላ ግን ሰላትን እንዴት አድርጌ እንደማጣጠሟት እኔ ነኝ የማውቀው። አልሐምዱላ ወላሂ። እና የሚያደርጉት ሂጃብ ተገደው ነው ብዬ ነበረው። የሚያደርጉት ቀሚስ ተገደው ነው ብዬ ነበረው በጣም ድድብናይን ነው ከገባው በኋላ ያገናዘብኩት። ማለትም እኔ አሁን እንደዚህ ማለት እንዴት እንዳማረብኝ ሂጃብ እንዴት እንዳሳመረኝ፣ ወላ ለአዚም ነው እምልሽ። እና ነቢያችን ባይኖሩ ኖሮ ሰላትን አናገኝም ነበር። የሰላትን ጣም የቁራንን ቁራን ወላይ ለአዚም እስካሁን ያው ሜምበር ቲቪ ላይ እንደውም እስፖንሰር ነቅራዎች አድርገውኝ ነበርና ከዛ በኋላ ያው ቤት እያለሁ ቢሆን ኖሮ ለመቅራት ተመቻችቶልኝ ሊሆን ይችላል። እስካሁን ማለት ትንሽ ትንሽ ያው የምችለውን ያክል በትንሹ እያፏገጥኩኝ እቀራለሁኝ። ግን ቁርአን የሚቀራ ሰው ሳዳምጥ ወላሂ እኔ ያው ከሰለምኩኝ ታይም ጀምሮ ለምን እንደሆነ አላቅም። ቁርአን እንደዚህ በቲቪ አሁን ያልኩሽ ጓደኞቼ እቤት ገብቼ እንኳን ሲከፈት በቲቪ እየሰማሁ ከየት የመጣ ለቅሶ እንደሆነ ሳላቀው ነው የማለቅሰው። ምን ያህል የሚጣፍጥ ነገር እንደሆነ ነው የነገርኩሽ ክሽ ያለሁትና ነቢያችን ሰለላሁ ዐለይሂ ወሰላም ባይኖሩ ኖሮ ባይመጡ ባይለኛ ባይላኩልን ኖሮ አሁን ያልኩሽን የሰላትንና የቁርአንን ጥፍጥና አናውቀውም ነበር። በቃ መጀመሪያ ታይም እንደዚህ ልጆቹን ይሄ ልጁን መኪና ከተገጨ በኋላ ምናምን ስለ እስልምና ልጆቹም እንዲነግሩኝ አደረኩኝ። ስለ እስልምና በደንብ ማወቅ ፈለኩኝ። እና እንዳልኩሽ አላህ አንድ ነው የሚለውን ነገር አመኛለሁ። ስለ ነቢያችን በደንብ አድርጌ አምኛለሁ። እና በቃ ለመጨረሻ ጊዜ ሄድኩኝ እቤት ማዘርጋ ማለት ነው። ገባሁኝ ነገ ሙስሊም እሆናለሁኝ አልኳት። ከዛ ማዘርን ማዘር ከነበርኩበት ነገር ምንም ነው እንትን ያላላት ማለት አረ፣ አትቀልጂ እየሳቀች ነበረ። አረ፣ አትቀልጂ ሙስሊም አጭር ቁምጣ ያደረግም እኮ አለችኝ። ሙስሊሙ እኮ አይጠጣም። ሙስሊም እኮ ዱርዬ አይደለም። ይህን ነገር አስበሽበታል በደንብ አለች ማለት ነው። እዛ እኔ ያስበይበታለሁኝ ግን አሁን አስራ ስምንት ዓመት አልፎኛል። ያው ራሴ የፈለኩት እምነት እስልምናን ነው እና መስለም ፈልጋለሁኝ አልኳቴ ከዛ እሺ፣ እኔ አንቺ ደስ ካለሽ ለእኔ፣ እንደውም አምሽቶ መግባት የለም፣ ቁምጣ ማድረግ የለም። እሱ እሱ ነገር ያስደስተኛል። ሙስሊም ከሆነ መሆን የምትፈልጊ ከሆነ ሁኚ። መጀመሪያ ይሄ ነው የእሱ ሐሳብ። ከዛ በኋላ ልካውሊ ነበረ አንትን ሀዲሶች ማለት ነው። ሻዳ ሳያዝ ማለት ሻዳ ሳሊዝ፣ እስልምና እንደዚህ መግባት ፈልጌ ሻዳ ለመያዝ በጣም ጊዜውን አርዝም የው ምናምን ነገር፣ ሻዳ ሳሊዝ ብሞት ምን እንደምሆን ያለውን ነገር በሄ በሀዲስ ነው በቪዲዮ ነገር ነው ልከውልኝ የነበረው ማለት ነው። ከዛ ጠዋት ተነሳሁኝ ገሌይን ታጠብኩኝ ሄድኩኝ እነሱ ጋር ማለት ነው። ከዛ ሂጃብ ስጭኝ ቀሚስ አድርጌ ነው የመጣሁት አልኳት እና አሁኑ ሰጂ ና አሁኑኑ ሻሃዳ እንድታስዥኝ እፈልጋለሁ አልኳትኝ እዛ አረቃይ ዴ ገና አንድ ሳምንት እኮ ነው ማንበብ ምን የጀመርሽው፣ ትንሽ አትቆይም? ያው ከሌላ ነገር አስበው አይደለም፣ እስልምና ውስጥ ዘልዬ ገብቼ ከዛ በኋላ ነገ ላይ የመውጣቱ ነገር እንዳይፈጠር ብላ ነው እንጂ ከሌላ አስበው አይደለም። ቆይ አለችኝ በዛ ሰዓት ማለት ነው። ጓደኝ እንደዛ ስትለኝ ግን አያልፈልግም ነው ያልኳት። ዛሬ አስር ሰዓት ላይ ወይ አስራ ሁለት ሰዓት አስራ አንድ ሰዓት ላይ ብሞትስ ቶሎ ነው ሻዳ መያዝ የምፈልገው አልኳትኝ። በጣም ነው ደስ ያላት፣ አቀፈችኝ። ዲዛይን ሄደች ያን ቀን መቼም ነው የማረሰው መቼም አይደለም እሱን ቀን ለመርሳት አሁን ላይ የሆነ ሰው ሻዳ ሲዝ አያስችለኝም ማለት በጣም ነው እኔ እንጃ የኔን ቀን ነው የማስታውሰው እና እንዴ ደስ እንደሚለኝ ማለት ነው ባለፈው ራሱ ሰለምቲዎች ፍጣር ጠርታ ሶፊ እዛ አንድ እህት ልትሰልም መታ ነበር፣ እና በቃ አልቻልኩም አልቻልኩም ማለት ነው። ፊት ለፊታችን ነው ሻደ ያዘችው። አልሐምዱላ ያው እስልምናን ሳታውቁት አትጥሉት።